ሰላም ሰላም ውድ ተመልካቾች እንደምንዋላችሁ አሁን ወሳኛውን መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ምንድ ነው የአፋድን የ አፋድን በጣም መሰሪነትና የ አፋድን ሴራ ግልጥልጥ የሚያደርግ መረጃ ነው ይዤላችሁ የመጣሁት ይህ መረጃ ምንድ ነው እንግዲህ ሰሞኑን የአማራ አፋድነ ወደ አንድነት በተቀመጡበት ሰዓት አፋዶች ደግሞ ከብልጽግና ጋር አንድ ለመሆን ጌታ አስራደና እስክንድር ነጋ አዲስ አበባ ገብቷል ወደ አዲስ አበባ ሂደዋል። ጌታ አስራደና እስክንድር ነጋ ወደ አዲስ አበባ ሂደው በኢሊሊ ሆቴል እንግዲህ ከነ ብልጽግኖች ጋር እየመከሩ ይገኛሉ ማለት ነው። በኢሊሊ ሆቴል የተገኙበት ምክንያት እንግዲህ የፋኖ አንድ ሁኖ ተጠናክሮ ይመጣብናል እኛ ደግሞ እንዴት አብረን መቀጠል አለብን እንዴት እንም እነ እስክንድረ እንግዲህ እነ እጌታ አስራደ የሎጂስቲክ እጥራት አለብን ብልጽግና ሎጂስቲክ በኮድ ላይ የሰጠን ሎጂስቲክ በቂ አይደለም። ከዚህ የተሻለና ረጃጅም ርቀት ተኳሾቹን የሚተኩስ ወታደር ድጋፍ እንዲሰጥ አብሮን መታገል አለበት የሚል ጥያቄ ጠይቁ እየጠየቁ ነው። ይህ ቀላል መረጃ አይደለም። ስለዚህ እነሱ በዚህ ደረጃ ከብልጽግና ጋር እንግዲህ እየመከሩ ነው ማለትም ረጅም ተኳሽ እነ ታንክን ጨምሮ ዙ 23 የሚተኩስ ወታደር ይሰጠና እኛ በምድር ብቻ እናንተ በሰማይ እንትን እያላችሁ ፋኖን ማሸነፍ አንችልም። አንድ ሁነው ከመጡ ደግሞ እኛ መጥፋታችን ነው። ስለዚህ ብልጽግና በዚህ ሊያግዘን ይችላል። አሪፍ የቡድን መሳሪያ በብዛት ሊሰጠን ይገባል። ከእኛ ውስጥ ያሉ ሊከፋፍሉ የሚያስቡትን ብልጽግና በመያዝ ሊያግዘን ይገባል። እኛ ጥሩ መረጃ ስንይዝ እኛ በጣም አስቸኳይና መሆን አለበት ያለውን መረጃ ስናቀብላችሁ ከእናንተ ውስጥ ሰው አለ ለእናንት ለእነሱ አሳልፎ መረጃ ሰጡ እነሱን ያስመልጣቸው የሚል እንትን ነው፣ ወቀሳ ነው እያቀረቡ ያሉት እስክንድርና ጌታ አስራደ ማለት ነው። የሚል ትችት ነው። ብልጽግናን በዚህ መንገድ ነው እየተቹት ያሉት። እንግዲህ ጭፍጨፋውን በድሮን የምታደርጉትን አቁሞ ህዝቡ ከኛ እየራቀ ነው ከማለት ይልቅ እኛ ለእናንተ መረጃ ስንሰጥ፣ በተብሎ እርምጃ እንደተወስዶ መረጃ ስንሰጥ፣ መረጃ የሚወሰድባቸው ሰዎች እንዲያመልጡ ከእናንተ ውስጥ መረጃ የሚያሾልክና የሚሰጥ አለ ብሎ እንግዲህ ብልጽግናን እስከ መተቸት ድረስ ማለት ነው እስክንድርና ጌታ አስራደ እና የረጅም ርቀት ተኳሽ ወታደር ደግሞ ስጡን እስከነ መሳሪያው ማለት ነው። ስለዚህ በዚህ ሁኔታ ማለት ነው። ለዛም ነው እንግዲህ ሰሞኑን እነ አዶና የሚሉትን ታውቃላችሁ። ሌሎች ሌሎችም የሚሉትን ጎንደር አካባቢ እንትን የሚያራምዱትን የስኳዱ ቡድኖች ማለት ነው የሚያራምዱትን ሸዋ አካባቢ ምን አዶናይ እና ሌሎች የሚያራመዱትን እያያችሁ ነው። ስለዚህ ባንዳው ራሱን ገለጠ ማለት ነው። ዝም ብሎ አይደለም። አሁን ሰው በንዴት ምናምን ይመስሏል። አዶናይ ከአማራ ይልቅ የቱለማ ኦሮሞ ምናምን፣ አርጎባ ምናምን፣ አፋር ምናምን ያለው ዝም ብሎ እንዳይመስላችሁ ገባችሁ? ብልጽግና ጋር መስራታቸውን በግልጽ ለማሳመንና በግልጽ ከነሱ ጎን መሆናቸውን ለማስረዳትና ከአማራ ሕዝብ ምንም እንደማያመጣ የአማራ ሕዝብ ምንም እንደማይመለከታቸው ምንም አድርጎ እኛ ከብልጽግና ጎንነን ከእናንተ ጎንነን የሚል መልእክት ያለው ነው እንጂ ሰው ተናዶ እንደዚህ ምናምን የጽንፈኝነት እንደዚህ ምናምን እነ ዘመነን ስለሚጠለው ምናምን አይደለም። አብሮ እንደሚሰሩ እንግዲህ እንትን ማለት ነው። ይሄ ሂንት መስጠት ነው። ገባችሁ? እዛ ያልገባው እንግዲህ ለአማራ ብሎ የወጣ አብሮቸው ያለው ወታደር ዝም ብሎ ይዋደቃል። ምክንያቱም ፌስቡክ አይ አይከታተሉም፣ ዩቲዩብ አይ መረጃ የለውም፣ ሬዲዮ የለውም፣ ቴሌቪዥን የለ። አይ ገባችኋ? ከጫካ እንዳይወጡ ወደ ከተማ እንዳይገቡ ተደርገው ነው ተጠርንፎ ያሉት እነ መከተውና እነስክንድርጋ ያሉት ማለት። ስለዚህ ይህን መረጃ እንዲደርስ ለሁሉም ሼር አድርጉ። ገመናቸው በዚህ መንገድ እየወጣ ነው። አሁን ጌታ አስራደ ጌታ አስራደ ከጎን ተሻግሮ አዲስ አበባ ነው ያለው። እስክንድርም አዲስ አበባ ነው ያሉት። ስለዚህ አሁን እየተዋጉ ያሉት እነ መከተውና እዛ ጎንደር ላይ እነ ደረጀ ናቸው እንጂ እነዚህ መሪዎች ብልፅግና ጋር እየተማጸኑ ነው። ስለዚህ ይህንን እውነታ አዋጡት።